ይህም ቪዲዮ ስጀምሩ ላይክ ሼር ሰብስክራይብ እያደርጋችሁ ቤተሰቡ ኑ ወዳችኋለሁ። ቤተሰቦቼ እንግዲህ አዳዲስ መረጃ ይዘንላችሁ መጥተናል። በቀነኒ ዙሪያ ዛሬ ደግሞ እየወጣው ደግሞ በጣም አስደንጋጭና እውነት አሳፋሪ ስራ እየተሰራ ነው ያለ የምንሰማቸው ነገሮች ከመረጃው የበለጠ እስከ መጨረሻ ብታዩት ደስ ይለኛል። እንግዲህ አንዱ አለም ተፈቷል እንዳልታሰረ እየተወራን ነው ያለው ማለት ነው። ይህ ነገር ምናክል እውነት ነው የሚለውንም አብረን እናያለን። ቪዲዮን እስከ መጨረሻ ዩ። የተለያዩ መረጃዎች አሉ። ማከል ማከል ላይ አስገባላችኋለሁ። አባትየውስ ምን አሉ? ህዝቡን አመሰገኑ። ለካ ወገን አለኝ አሉ የሚለውንም እሱንም በዝርዝር አስገባላችኋለሁ ማለት ነው። እነማንስ አባትየው ጋር ደወሉ? አብረን እንሰማለን። ሰው ከሽመልስ አብዲሳ ጋር አታነካኩኝ፣ እኔ ስል፣ መሸልስ አብዲሳ ና የምታወሩትን አልሰማሉ ሳራ ሳይኖ የደረሰኝ የደወለችልኝ ልጅ አማራ አይደለችም፣ ኦሮሞ አይደለችም። ከሁለቱም ብሄር ያልሆነኝ ደውላ ይች ልጅ እኔ አቃታለሁ የምታቃት በዚህ በዚህ ብዬ ብነግራችሁ ስለምታወሩ አልነግራችሁም። ልጅቷ ግን የደወለችልኝ ከሁለቱም ብሄር አደለችም። ቀነኒን ግን ታቃታለች፣ በብዙ ነገር ይገናኛሉ። ከስድስት ወር በኋላ እጇን ተመታ እንደነበር ተገናኝታ አውርተዋል። ስድስት ወር በኋላ አሁንም ልጁ አለመታሰሩ፣ የት እንደታሰረ ጋዜጠኛና ባለስልጣን ኦሮሞ ነው። በቤቱ አስቀምጦታል። ቁጭ ነው፣ ጫት እየቃሙ ነው። ትናንትና ምግብ የወሰደለትንም ለደህንነቱ አልነግርሽም። ብናገር እንደምንከታተላቸው ስለሚያውቁ ምግብ የወሰደላቸውንም ሰው አውቀዋለሁ። እንዲህ እንዲኖሩ ማ ድምፅ ኑርላት። ይች ልጅ ሰውየው አልታሰረም። ይታሰራታል። ሀጠራ ስትመጣብኝ ያደገው ስትመጣብኝ ማንም ይሰማ የለም ማንም ዘፋኝ ስለሆንክ ልታመልጥ ሰው ገለ አትችልም፣ አትችልም። ይች ልጅ ሴት ናት፣ እናት አላት። እናትኛ አታቸ እንዴት እንደሚያሳዝኑ አባትየው ገዳይ፣ የልጅ ገዳይ አብሮ ቆሞ ሲቀብር እየተገበገቡ፣ በፖሊስ ተይዘው፣ በፖሊስ ተይዘው፣ በፖሊስ ተይዘው። ፍትህ ለቀነኒ ቤተሰቦች ፍትህ ለቀነኒ አባት ፍትህ ያጫሉ ገዳይ የበላችሁ አሁን ደግሞ ይንን ልትበሉ አሰማም። ይሄ ፊት ለፊት የወጣ ገዳይ ነው ይያዛል። ያጫሉ ገዳይ በርታችኋል። በፖለቲካ ቁማ ይሄ ፖለቲካ የለው ምን የለው ባለትዳር ነው ገሏታል። ከፖለቲካ ጋር የምታመሳስሉ እናንተ ፖለቲካ የምትሰሩ እናንተ፣ እኛ ፖለቲካ ጋር ችግር የለብን። ፖለቲካ ጋር አይደለውም ያለው ስለ ሴት ልጅ ፍትህ ፎት ፉ ሊሲል እናትዮ ሬሳ ከፍተን እኔ ሲባል እንዳያዩ ነው የተከለከሉት። ዋይ የዛን ቀን ማታ ምን ተፈጠረ? ከእሷ ጋር የበሉት ከእሷ ጋር የጠጡት ከእሷ ጋር ፎቶ ፒክቸር ያላቸው ሰዎች እራሱ እውነታውን ብዙ ማውራት አልፈለጉም። አንተ ብለሃል ተቀርጾ የወጣ ቪዲዮ ላይችለእና ታሶቹ ማውራት አልፈለጋችሁ፣ የምታውቁት ነገር ግን አለ እስር ቤት እየተመላለሳችሁ እንኳን አረክ ይመስል ወይ፣ እንዴት እንደሆነ አናቅም፣ ግን እየተመላለሳችሁ እንደሆነ የምናቃል። ያ ማለት አንዳንድ ቲክቶከሮች ላይቭ ላይ ስትጠይቁ ምን እንድናወራ ነው? የምታወሩት ነገር የለም። የእውነት አታውቁም፣ አታውቁም፣ ምንም አታውቁም። አንዳንድ ጊዜ ነው እኛ ራሳችን ነገር ምን እንደምንሆን አናውቅም። እናንተ ራሳችሁ ዛሬ ለዚች ልጅ መከራከርና መናገር ያልፈልጋችሁ ሰዎች ምክንያቱም እዛ ነገ ትታያላችኋ። ምክንያቱም ነገ ከእሱ ጋር ከኮንሰርቱ ላይ ሜቢ ታጅቡ ይሆናላ፣ ከወጣ ማለት ነው። ምክንያቱም ሆይ ሆይ ስትሉ ይቆምላችኋላ፣ ቤታችሁ ስደግሱ ትጠሩታላችኋ አይደለ? ለዛ ነው መናገር የከበዳችሁ እሱ የዚች ልጅ ሞት ራሷን አጥፍታ እንኳን ቢሆን ከዚህ በፊትም ብያለሁ። እኔ ራሷን እንኳን አጥፍታ ከሆነ ምን ሆኗ ነው? ትናንትና ተስፋ ያላት ልጅ፣ ትናንትና መስራት የምትወድ ልጅ፣ ትናንትና ብዙ ቦታ ላይ አክቲቪቲ የነበራት ልጅ፣ ቤቷ እስር እስር ስር ተደርጋ መልኳ ጠፍቶ በፊት ከነበረ ማንነቷ ጎላ ስትቀመጥ እንደ ጓደኛ ስታገኟት ምን ስትሏት ነበረ? ማን ይጠየቃት? ምነሽ ነው ቀነኒ? ከድሮ እኮ እየከሳሽ ነው፣ ሰውነትሽ የተለወጠ ነው። በየቦታው አትታይም፣ ስራ አቁመሻል። ያላሰዋለ በጣም ነው ተሰፍሩት ዛሬም ለቀነኒ እኔ ራሴ አልቆንጉላት ሌሎች የኦሮሞ ልጆች እየቆማችሁላት አይደለም። ላይክ ብዙ ፎሎወር ያላችሁ ማለት ነው፣ ተሰሚነት አለን ብላችሁ እንዴትም እንዴትም ፌመስ የሆናችሁ ሰዎች ማለት ነው። ቲክታክ እንግዲህ ምድረ ሁሉንም አፈምዘዋል ዘንድሮ። አይደለም አንዳችሁም መናገር አልፈልጋችሁም። ቀንኮ ሺስጋን ለሁን ለምንድን ነው ለነበረ አሁን የፎቶ ሲወጣ ማን ያመጣው ፎቶ? ከዛ በፊት ቴክስት ሲመጣ ቴክስቱ እንድትደልት ተደርጎ ግን፣ እቺ ልጅ አቢዩዚንግ ሪሌሽንሽፕ ውስጥ እንደነበረች ዩ ጋይስ ኦልሬዲ ነው። አባቦ የምትባለው ማሩታለች። ቴንክ ዩ አንቺ ማባቦ። እሷ ደግሞ ከነ ማስረጃ ተናገረች። ምንድን ነው ለሊስ አንድሪስ ሁለት የተለያየ ነገር ጽፈዋል፣ ሁለት የተለያየ ነገር ጽፈዋል አለች። አንደኛው ሊጋቡ እንደነበረ እና ጥሩ ፍቅር እንዳላቸው ሰርጋቸው እንጌጅ እንዳደረጉ የእሷ አባት ደግሞ እንጌጅም እንዳላረጉ ሽምግልና እንዳልተላከ ምንም ነገር እንደማያውቁ ተነግሯል። ቢቢሲ ፓኖራማ ላይም የተናገረውን አውጥታለች። ገብታችሁ ማየት ትችላላችሁ። አባቡ ሚስቱ ደግሞ የሎስ አንጀለስ ሚስት እዚህ የምትኖረዋ ደግሞ እሷም የጻፈችው ነገር አለ። ደልጠዋለች። አንቺ አባቡ ከፖሰጥች በኋላ ጄ የለም እሱ እንትን ግን ሁላችሁም እንደ ሴትም እንደ እናትም እንደ እህትም እንደ ወንድም ምንራሱ ወንዶቹ የእናንተ እህት ብትሆን የእናንተ ልጅ ብትሆን ዝም ትላላችሁ ወይ? እዛ ላይ ደግሞ የሰው እውነት እንዲወጣ የሰው እውነት እንዲደበቅ በዚህ ደረጃ በዚህ ደረጃ ሄዳችሁ ሰው እንኳን እንትን ሲል ሪፖርት እያደረጋችሁበት አካውንት ማዘጋት፣ ላይቭ እንዳይገባ ማድረግ፣ በውስጥ ማስፈራራት ለምን አስፈለገ? ለምን አስፈለገ? ፍትህ እንዲሰፍን እንፈልጋለን ለቀነኒ የህይወቷ ደስተኛ ሳትሆን ችግሯን ለሰው ሳታወራ ህይወቷ አልፏል አደለ ራሷን አትፍታ ከሆነ ምኑ ነው ነው ምን ተካሂዶ ነው፣ ይዳንቀለሊት ምን ተብላ ነው? ለምንድን ነው በዛ ለሊት ተነስታ ራሷን የጠፋችሁ? ከዛ በፊትስ ምን ስትባል ነበር? እች ልጅ ምክንያቱም አይተናላ ስትደበደብ ነበር። ሰላም ወደ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝ ተረፍረፍ ይበለልኝ ማለት ነውና፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለምታበረታቱኝ ቤተሰቦች ሁላችሁም ወዳችኋለሁ፣ ከልባ አመሰግናለሁ። የአዳም ዘር በሙሉ ማለት ነው። ሰላማችሁ ይብዛ፣ ወዳችኋለሁ። እንግዲህ ሰሞኑን አነጋጋሪው ነው የቀነኒ ጉዳይ ነው ማለት ነው። አሁንም እንደቀጠለ ነው። ዛሬ ደግሞ አዲስ መረጃ ወጥቷል። አልታሰረም፣ ታስሮ አይደለም ትላለች ወይዘሮ ሮማን ማለት ነው። እኛ የቱንንመን ስንቱን እኔ የምለው ግን መዘበራረቁ ምን አስፈለገ ማለት ነው። አልታሰረም ውሸት ነው እየተባለ ነው። እንደዚህ ባይዘበራረቅ በጣም እንደገና ደግሞ ወደ ብሄር ባትከፋፈሉ። እዚህ ጋር የብሄር ጉዳይ አይደለም፣ ሁለቱም አንድ ብሄር ናቸው። ከዚህ በፊት ኦሮሞ ያገባችሁ ፍቱ፣ የአማራ ልጆች ይባል ነበር። አማራ ያገባችሁ የኦሮሞ ልጆች ፍቱ፣ ትግራይ ያገባችሁ የአማራ ልጅ ፍታ፣ የኦሮሞ ልጅ ፍታ እያላችሁ ብሄር ከብሄር እያባላችሁ በፊት ሁሉም የወለደ ምን ያለ ስንቱ ተፋታ ስንቱ ስንቱ ተበታተነ ማለት ነው እስኪ ትዝ ም ይላችሁ ከሆነ ማለት ነው የስንት ትዳር ፈረሰ የአንድ ብሄር የአንድ ብሄር እንዳይጋባ ኦሮሞ ኦሮሞን ያግባ ትግሬ ትግሬን አማራ አማራን ያግባ ስትሉ ነበረ ማለት ነው ሚዲያ ላይ ያላችሁ ሰዎች ማለት ነው እንደዛ እያላችሁ ብትንትና አድርጋችሁ ህዝቡን እናትና ልጅን አባትና ልጅን ለያያችሁ አሁን ደግሞ እዚህ ጋር ደግሞ ቀነኒ አዲስ አደለችም ሁሉም ሰው ብዙ እህቶቻችን ሞተዋሉ ስለዚህ ኦሮሞ ነው እሷም ኦሮሞ ናት። በቃ ይሄ ነገር ደግሞ እሱ አድርጎታል አላደረገውም። ገና እየወጣም በትክክል ፖሊሲ ያወጣው የለም፣ ግን ሰዎች እየፈለቀቁ ያወጡት ብዙ ብዙ መረጃዎችን እያየን ነው። ሲቀጥል ትግራይ ሀገር ለምሳሌ ሊዲያ አለም ታቋርታላችሁ። ሊዲያ በሙሽርነቷ ሙሽራዋን እሱም ትግሬ ነው እሷም ትግሬ ነው ገደላት፣ አደለ እሺ አማራ ክልልም ደግሞ እንደዛ ሁለት ባልና ሚስት እንደዚሁ አይነት ነገር ተፈጽሟል በተለያየ ቦታ ላይ ማለት ነው። አማራና አማራ ተጋብተው እንደዚህ መጋደል አለ። ኦሮሞና ኦሮሞ ይጋደላል፣ ትግሬና ትግሬ ይጋደላል። ግን ከብሄር ጋር ለምንድን ነው የምታገናኙት? ነው እኔ ጥያቄ የሆነብኝ ማለት ነው። እናንተ ለምን ከብሄር ጋር ታገናኛላችሁ? የኦሮሞ ሲሞት ኦሮሞ ገዳይ ነው፣ የአማራ ሲሞት አማራ ገዳይ ነው፣ የትግራይ ሲሞት የትግራይ ገዳይ ነው። ለምንድን ነው የምትሉት? መርዝ ለምንድን ነው የምትረጩ? የትኛውም ብሄር እንደ ኢትዮጵያዊነት እንተሳሰብ። የትኛውም ብሄር ገዳይ አይደለም። የትኛውም ብሄር አይወክልም። አንድ ሰው ማለት ነው። የሌላ ብሄር ሲገባቦ ችግር የለውም። አዎ ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ እንደዚህ ስለሆነ ትላላችሁ። አንድ አይነት አንድ አይነት ብሄር እሳ እሺ ስለዚህ ይህን ወደ ብሄር ባትወስዱት፣ እንደዚህ መንፈስ ያለባችሁ ሰዎች ፈጣሪ እውነቴን ነው የምላችሁ፣ እግዚአብሔር አምላክ ያንሳላችሁ ይህን መንፈስ፣ ይሄን የዘረኝነት መንፈስ መድኃኒት የለም ያንሳላችሁ። ይሄ ቆሻሻ መንፈስ በሽታ እኮ ነው። ይሄ ብሄርተኛ ዘረኛ መሆን መጥፎ ነው። በጣም ነው የሚያስጠላ በሽታ ነው። እውነቴን ነው የምለው፣ እዚህ ጋር ፍትህ ለሷ ሳይሆን ወደ ሌላ ወደ ብሄር አታድርጉት ማለት ነው። ማንም የማንንም አይገለም። ብዙ ልጆች ሞተዋሉ። ብዙ እህቶቻችንን አተናል። ብዙ በምንም የማይቆጠሩ አሁን የሌላ ዘር ቢሆን እረበስማም የዚህኔ ማርያምን ወይ አንዷለም ትግሬ ቢሆን ወይ አንዷለም አማራ ቢሆን ጉድ ይመጣ ነበረ። የበለጠ ለምን እሷ ኦሮሞ ስለሆነች ነው እሱ እንደዚህ ያደረጋት ይባላል። ትግሬ ቢሆን እሷ ኦሮሞ ስለሆነች እሱ ትግሬ ስለሆነ እንደዚህ ያደረገ ይባላል እና ይሄን ነገር አታገናኙት ከብሄር ጋር ምንም አታገናኙት ማለት ነው። ዝም ብላችሁ መርዛችሁን አትርጩ ብሄርን ትታችሁ እቺ ልጅ ፍትህ ካላት ሀቅ ካላት እግዚአብሔር ያውጣላት። ሁላችንም ፍትህ እንጠይቅ። አለቀ። ግን የአንዱን ብሄር ወደ ታች ያንዱን ብሄር ወደ ዘቅ አታድርጉ። የትኛው ብሄር ከወርቅ ሲሰራ የትኛው ብሄር ነው ከአፈር የተሰራ? ሁላችንም የሚያዳም ዘርናል። ቋንቋ ብቻ ነው የሚለያየን። ባህላችን አንድ ነው። ምግባችን አንድ ነው። አለባበሳችን አንድ ነው። አነጋገራችን አንድ ነው። አንዳንድ ጊዜ ሶስት አይነት ቋንቋ አሉ እንደ የሚጣሉትን ነው ምላችሁ እንጂ የብዙ ብሄር ብሄረሰቦች አሉ ኢትዮጵያ ውስጥ። ግን እንደ ነብር እንደ አይጥና ድመት የሚያዙት ትግሬና ኦሮሞ አማራ እንዴ! አይደብራችሁም እንዴ ምንድን ነው ኢትዮጵያ የሶስታችሁ ብቻ ናት ተባለ እንዴ? ተው እንጂ ረጋ በሉ። የሆነ ነገር ሲፈጠር ብሄር ጋር አታገናኙት ባካችሁ። ሰላም ይኑርልን። በቃ አለቁ እኮ ወገኖቻችን። የኦሮሞ እናት አለቀሰች፣ የአማራው አለቀሰች፣ የትግሬው አለቀሰች። እናንተ ሚዲያ ላይ መርዝ በምትረጩት ህዝባችን አለቀ። በቃችሁ። አንድ ሰው ሲሞት ከብሄር እያገናኛችሁ፣ አንድ ሰው ሲሞት ከብሄር አታገናኙት። በቃችሁ። እነሱ ማዘናቸውን ይዘኑበት። የቀነኒ ቤተሰብ ተጎርተዋል። ቀነኒ ተጎርታለች። ሁላችንም ማዘን አለብን። ለሷ እውነት እሱ ልጁ እጅ ካለው ፈጣሪም አይለቀውም፣ መንግስትም አይለቀውም። አሁን ደግሞ ተፈታ ትላላችሁ። እንዴት ተፈታ? ይሄ ሰውን ግራ ለማጋባትም ይመስላል። ነጻ ተለቀቀ፣ ተፈታ፣ እየተቀለበ ነው ያለ፣ ክሊፕ የሰራበት ቤት እየተባለ ነው። ይሄ እውነት ውሸት እኔ አላምንም በራሴ በኩል። ምክንያቱም ህግ ህግ ነው። እሱ ማን ስለሆነ ነው አይፈታም። ይሄ የውሸት ነው። ስለዚህ እንደዚህ አይነት ነገር ሌሎችም መረጃ የውሸት መረጃ እያመጡ የሚረጩት ሚዲያ ላይ ጥሩ አይደለም ብዬ ነው ማስበው እንደኔ ማለት ነው። ተረጋግተን እንደ ሰው እናስብ ብዬ አስባለሁ።